ሁለታን መጠበቅ የሙስልም መለያና መጋለጫም። አንድ ሰው መልካምን ነገር ካርገላችሁ ሁለታዊ መልሱ ክፈሉት፣ ካልቻላችሁ ከፍ ያለው እስክትሉ ድረስ ዱዓ ርጉለት በሏል ነቢ አሰላት ወሰላም። ሴት ልጅ ከባሏ መብቃቃት የማትችል ከመሆን ዋጋ ባሏን ማታመሰግን ከሆነ አላህ ተባርክ ወታዓላ በራሕመታይኑ እንደማያያት ተነግሯል። ሰውን ያላመሰገን አላህን አያመሰግንም ተብሏል።

እሳትን ታየሁኝ። አላህ ተባረከ ወተዓላ አሳየኝ። ፈኢዛ አክተሩ አህሊሃ እሳትን ባየሁ ጊዜ የእሳት አብዛኛው አህሏ ነዋሪዎቿ፣ አኒሳኡ ሴቶች ሆነው አገኘኋቸው። የክፉርና ይክዳሉ። በአንዳንድ ዘገባዎች ወይም በብጦች ብኩፍርህና በክህደታቸው ምክንያታ ላ ቦታው ላይ የነበሩ ሰዎች ችማሉ አየክፉርና ቢላህ በአላህ ተባርከ ወተላ ስለሚክዱነው ተባሉ ቃለ የክፉርና ልዓሺር የባለን ውለታ ይክዳሉ። ወሽር ወየክፍርና ልኢሕሳን የባለን መልካምጎን ያደረገላቸውን ኢሕሳን ጥሩ ነገር ውለታ ይክዳሉ። በዚህ ምክንያት ነው አብዛኛውን የጀሀነም ክፍል ሴቶች የሸፈኑት። ክህደት የተባለውም ይሄ ነው፣ በአላህ መክፈር ሳይሆን ለው አሐሰንተ ኢላ ኢሕዳሁነ ከሴቶች መሃል አንዷ መልካም ብታደርግላት አዳህራ ዕድሜ ልክህን ቱመ ራአት ሚንካ ከዛም ካንተ ብታይ ሸይአን አንዳችን፣ ነገር ትንሽን ነገር እሷም አትወደውም አትፈልገውን ነገር ብታይ ቃለት ትላለች

የጠቀሰው ሀዲሱ ረዥም ነው። ታሪክና ይህ የተባለበት ክስተትም አለው። በነቢዩ ሶላት ሰላም ዘመን የፀሐይ ጉርዶ ተፈጥሮ ነበር። ሶላት አልኩሱፍ ሰገዱ። ሶላታቸውን በጣም አረዘሙ። ቆመው ረዣዥም አንቀጾችን እየቀሩ በዛው ልክ ረዥም ስጁድ፣ ረዥም ርኩዕ አድርገው ሶላቱ ከተጠናቀቀ በኋላ ወደ ሶሐቦቻቸው መለስ ብለው ንግግር አደረጉ፣ ኹጥባ አደረጉ። በዚህ ኹጥባቸው ጀነትና ጀሀነምን አላህ እንዳሳያቸው ተናገሩ። እያሰገዱ ሳለ ወደፊት ወደ ኋላ ብለው ነበር። ያ ረሱል አላህ ለምንድን ነው አንዴ ወደፊት የሄድከው ሌላ ጊዜ ደግሞ በጣም ወደ ኋላ የተመለስከው? አሏቸው። ወደፊት የሄድኩት አላህ ጀነትን አሳይቶኝ ነው ወደ ፊት ጠጋ ያልኩት የተራመድኩት ከጀነት ፍራፍሬዎች ላመጣላችሁ ነበር። አንድን ቀን ዘላ ባመጣው እስከ ዱንያ ፍጻሜ ድረስ የበላችሁት ትቆዩ ነበር ይቆየ ነበር ብላ ወደ ኋላ ያሸሸሁት ደግሞ እሳትን አይቼ ነው። ኡሪቱ ናራ እሳትን እንዳይ ተደረግኩኝ እንደዛሬ ከባድ አስፈሪ ነገር አይቼ አላውቅም ብላ። ሌላኛው ዘገባ ወለም አራ መንበረን ከልየውም ቀጥ ብላ እንደ እንደዛሬ አሁን እንዳየሁት አስፈሪ አስደንጋጭ ነገር አይቼ አላውቅም ብላ። ጀሀነምን አላህ ተባረከ ወተዓላ ነቢያ አሳይቷቸዋል። በመልኩ አላሁ አዕለም እንዳዩ ነቢ ነግረውናል። አምነን መቀበል ግዴታችን። ጀሀነምን እንዳያዩ ጀነትን እንዲያዩ አድርጓቸዋል። ነቢ መሐመድ ወይም ነቢያት እንደ ተራ ሰዎች አይደሉም። ውሪቱ ናር ፈለም አረከል የውም የመንበረን ቅጡ እንደዛሬ ከባድ አስደንጋጭ ነገር አይቼ አላውቅም። ፈኢዛ አክተሩ አህሊህ ኒሳ፣ አስደንጋጭ አስፈሪ የሆነችውን ጀሀነም በማየበት ጊዜ፣ እሳትን በማየበት ጊዜ አብዛኛው የእሳት ነዋሪዎች ሴቶች ሆነው አገኘኋቸው። ለምን ብለው ጠየቁ። ሌሎች ዘገባዎች ላይ እንዳሉ ቃሉ ሊመ ያ ረሱሉላህ፣ በምን ምክንያት ነው ለምንድን ነው ሴቶች በብዛት ጀነት ውስጥ የሚገኙት ብለው ሲጠይቋቸው፣ የክፉርን አሉ። በአንዳንድ ዘገባዎች ወይም በአንዳንድ የሐዲስ በብጦች ቢኩፍሪሂን ተብሏል። በኩፍራቸው ምክንያታ አሁን ሌላ ጥያቄ ተከተለ። ቂለ አየክፉርን ቢላህ፣ በአላህ የሚክዱ ሆነው ነው እንዴ? ብዙ ሴቶች የጀሀነም ነዋሪዎች እነሱ የሆኑት ቃለ የክፉርነል ዓሺር አይደለም፣ በአላህ በመካዳቸው ብቻ አይደለም። ነዓም ብዙ ጀሀነም ውስጥ የሚኖሩ ሰዎች በአላህ የካዶ ናቸው። ነገር ግን የኩፍርን በአላህ የመካድን ወንጀል ያልተዳፈሩ እንኳ በሌላ የኩፍር አይነት ምክንያት የጀሀነም አብዛኛው ነዋሪ ይሆናሉ። የክፉርነል ዐሺራ ባልን ይክዳሉ። ምን ማለት ነው ባልን መካድ ወየክፉርን ልኢሕሳን ፈሰሩት ባል የሚያደርገውን መልካም ነገር ይክዳሉ ያስተባብላሉ አሺር ማለት ባል ማለት ነው ነገር ግን በባል ብቻ የሚገደብ አይደለም ሙዓሸራ ከሚለው የተወሰደ ነው መኗኗር ማለት ነው አብረውት የሚኖሩትን ሰው ውለታ ይክዳሉ ካንተ መልካም ነገር አይቼ አላቅም ምንም ማደርግህልኝ አታቅም ይላሉ በዋነኝነት በአንደኛ ደረጃ ባል እዚህ ውስጥ ይካተታል። ብዙ ጊዜ ወንድምን አባትን ከመካድ ይልቅ ሴቶች የሚክዱት የባላቸውን ውለታን፣ የሚያጋጫቸው ነገር ስለሚኖር በሚጋጩበት በሚጣሉበት ጊዜ ከአንተ መልካም ናቸው አላቅም ይላሉ። ያደረገላቸውን ኸይር ሁሉ ይረሱታል፣ ያስተባበላለዋል። ውለታን መጠበቅ የሙስሊም መለያ እና መጋለጫ አንድ ሰው መልካምን ነገር ካደረገላችሁ ውለታውን መልሱ፣ ክፈሉት። ካልቻላችሁ ከፍ ያለው እስክትሉ ድረስ ዱዓ አርጉለት ብሏል ነቢዩ ሰላት ወሰላም። ሴት ልጅ ከባሏ መብቃቃት የማትችል ከመሆኗ ጋር ባሏን ማታመሰግን ከሆነ አላህ ተባረከ ወተዓላ በራህመቱ እንደማያት ተነግሯል። ሰውን ያላመሰገን አላህን አያመሰግንም ተብሏል። ባለ ሚስቱ ብዙ ነገር ያደርጋል፣ ሚስቱም ለባሏ ብዙ ነገር ታደርጋለች ነገር ግን ባለፉት ሀዲቶች እንደተጠቀሰው የባል ሐቅ ጅግ በጣም ከባድ ካለበት ብዙና ከባድ ኃላፊነት አንፃር፣ ማለት ማህር ከፍሎ የሚያስፈልጉ የቤት ወጪዎችን ሸፍኖ ለልጆች የሚያስፈልጉ ነገሮችን አድርጎ ህይወት የሚመራው እሱ፣ ሚስት ብትታመም እንኳ የሚያሳክሙ ልብስ ሲያልቅባት የሚገዛው ሙሉ ወጪዋን የሚሸፍነው እሱ። ይህን ሁሉ ከማድረጉ ጋር ሴት ልጅ ከአንተ ምን አየሁ ልትል አይገባም። ካጎደለ የጎደለውን መግለጽ ይሄን አግዶ ለህብኛል ማለት ነው እንጂ የሆነ ነገር ስለጎደለ ካንተ ምን ኸይር አይቼ አካለሁ ሊባል አይገባውም። ይህ የተደረግ እንደሆነ ኼራ ላይ ቅጣቱ የከፋ ይሆናል። በዚህ በክህደት ወንጀል ምክንያት የጀሀናም አብዛኛውን ክፍል የሸፈኑት ሴቶች ሆነዋል ብላ እዚህም የባለን ሀቅ ክብደት ሴት ልጅ ልትረዳ ውለታውን ልትጠብቅ ትንሹም ካቢያደርግላት ልታመሰግን እንደሚገባት እንረዳለን። ከዛሊክ ኩፍር የተባለው የባልን ውለታ መካድ ነው በአላህ መካድ ሳይሆን። ስለዚህ አንዳንድ ወንጀሎች አንዳንዴ ኩፍር ሊባሉ ይችላሉ ማለት ነው። በአላህ መካድ ደረጃውን ካባይደርሱ አንዳንድ የወንጀል አይነቶች ኩፍር ናቸው ይባላል። ይህ የሚባለው ከወንጀሉ ለማስጠንቀቅ ሰዎች ኩፍርን እንደሚጠሉት፣ ይህን ወንጀል እንዲጠሉ እንዲርቁት፣ ሙስሊም ሴት ከኩፍር አላህ ተባረከ ወተዓላ አድኖ እስላምን ከሰጣት በኋላ ወደ ኩፍር መመለስ አትመኝ ትፈራለች። ትጠላለች። ኩፍርን እንደምትፈራው እንደምትጠላው ሁሉ የባልን ውለታ የባልን መልካም ጎን መካድን ማስተባበልን ልክ እንደ ኩፍር ልትፈራው ልትጠየፈው፣ ልትጠነቀቀው ይገባል ማለት ነው የተፈለገው። አይ ብላ ግን ይህ ወንጀል ላይ ወደቀች እንደሆነ እንደ ክፍር ልትፈራው ልጠላው የሚገባ ወንጀል ላይ በመውደቋ ምክንያት ክፍር ወደሚወስደው እሳት ሊወስዳት ይችላል። ይህ ክህደቷ። ለው አሕሰንተ ኢላ እሕዳሁና ዳህራ ማ መ ራአት ሚንከ ሸይአ ዳህር ማለት እድሜ ልክ ማለት በመሰረቱ ዳህር ማለት ጊዜ ማለት ነው። አዳህረ ማለት አመት ለዓመት ማለት ነው። አብራችሁ በነበራችሁበት ቆይታ ሙሉ ህይወትህን በሙሉ መልካም ብታደርግላት ከዛም ሱመ ረአት ሚንከ ሰይአ ትንሽን ነገር እሷ የማትወደውን፣ የማትፈልገውን ለስሜቷ ደስ የማይላትን ነገር ብታይ በምን ምክንያት ተደረገ? ለምን ሆነ? በማለትና ሌሎች መልካም ጎኖችን በማየት በማሳለፍ አንተ ቃለት ማ ረአይቱ ሚንከ ኸይራን ቀጡ ከአንተ ምንም ኸይር የሚባልን ነገር አይቻላ ቅም ቀጡ በጭራሽ ትላለቻ። ይህ የብዙ ሴቶች ባህሪ ወይም ደግሞ ብዙ ሴቶችን የሚያጠቃ ችግር እንደሆነ ለመግለጽ ነው እንጂ ሁሉም ሴቶች እንደዚህ አይነት ችግር አለባቸው ማለት አይደለም። ጋሊቡ ነው የሚታይ ብዙ ሴቶች ዘንድ ያለ ተፈጥሮ ነው። በተጋራኒው አንዳንድ ሴቶች ምንም ያላደረገላቸውን ባላቸውን የሚያደንቁ የሚያመሰግኑ ይኖራል። ሸይአን የሚለው ወለው ሐቂራ ትንሽ ነገሩን እንኳ ቢሆን ማለት ነው አንድ ነጥብ መጥፎ ነገር ቢቀላቀልበት ዘጠና ዘጠኝ ነጥብ ዘጠኙን ረስተው ክዳው ማራይቱ ሚንከ ኸይራ ኸይራ የሚባል አይቻላቅም ቀጡ አንዴ እንኳ ይላሉ ተብሏል። ታሪክ ላይ የሙል ሚስክ የሚባል ክስተታል። አንዱ ባልና ሚስት ንጉስ ሆነው ይኖሩ ነበር። የፈለገችውን ሁሉ ከባሏ ታገኘ ነበር። ከለታት አንድ ቀን ጭቃ ውስጥ ገብቼ መዋኘት መጫወት አማረኝ አለች ለባሏ። ካንቺ አይጠበቅም አያምሩም፣ አንቺ ላይ የንጉስ ባለቤት ሆነሽ እንዴት ነው ጭቃ ውስጥ ገብተሽ ምትዋኚው በጭቃ ምትጫወቺው? ስትባል አይፈልጋለሁ አለች። እንግዲያውስ የለየት ያለ ካንቺ ክብር ጋር የሚሄድ ጭቃ እናዘጋጃለን። ከሚስክ ሚስክ ከሚባለው ምርጥ ሽቶ ጭቃ እንሰራለን ተብሎ ጭቃ ተሰራላት። የሚስክ ሸተው የሚስክ ጭቃ እዛ ላይ ገብታ የፈለገችውን አደረገች። ከጊዜ በኋላ ስልከ ልእያሙ ኑዳዊሉሃ በይነ ናስ ዱኒያ በተራ ነውና ሰዎች ጋር የምትደርሰው አንዴ አንዱ ጋር፣ ሌላ ቀን ሌላ ሰው ጋር ነው የምትሆነው። አንዴ ያነገሰችውን ሌላ ጊዜ ታረክሳለች። እና ከጊዜ በኋላ ዱኒያ ፊቷን አዙራባቸው የነበራቸውን ሁሉ አተው ከስልጣናቸው ወርደው ባዶ እጃቸውን ቀርተው ተከሰው እስር ቤት ገብተዋል። ሁለቱ እስር ቤት ላይ አብረው ታስረው የተጨቃጨቁ ካንተ በጭራሽ ጥሩ ነገር አይቼ ያላውቅም አለችው። ወላ የውመል ሚስክ ሌላው እንኳ ይቅር ጭቃ አማረኝ ብለሽ የሚስክ ሽቶ ጭቃን አሰርች የለሽ የፈለግሽውን ያገኘሽበት ቀንም ላይ ቢሆን ጥሩ ነገር አላየሽም ከኔ ብሎ ጠየቃት ይባል መሰረታዊ የሚባሉ ለሱ ያስፈልጋሉ የሚባሉ ነገሮችን ከማድረግ አልፎ ትርፍና የጥጋብ ምልክት የሚባልን ነገር አድርጎላት ሁሉ፣ ካንተ በጭራሽ ኸይራቼ አላቅም ብላለች ይባል። ይህ ሐዲስም ግልጽም የብዙ ሴቶች ጠባይ እንደሆነ ነገር ግን ሁሉም ሴት እንዲህ አይነት ባህሪ አለባት ማለት አይደለም። ሸሪዓ ስለሆነ ሴት ልጅ ይሄ ነው ቃ እንድትጠነቀቅ ነው። ረሱሉ ይሄ የሚናገሩት እንደዚህ አይነት ሐዲሶችን በመሰላቸው እየተረዱ እስላም ሴትን ያረክሳል፣ ክብሯን ዝቅ ያደርጋል የሚሉበት ሁኔታ አለ። እሱም አደለ። ሌሎች ሐዲሶችን ስለምን ይረሳቸው? የሴትን ልጅ ክብር የሚጠብቁ እናትህን አደራ፣ እናትህን አደራ፣ እናትህን አደራ የሚሉ ሴት ልጅን አክብሩ ብለው የሚያዙ ጂሃድ ማድረግ ፈልጋለሁ ላላቸው ሰው እናትህን ወላጅህን በመንከባከብ ጂሃድ አድርገህ ያሉ ሁለት ሶስት ልጆች ኖረውት ተንከባክቦ ለትዳር ለቁም ነገር ያበቃ ከጀሃነም እሳት ጥላ ይሆኑታል። የሚለውን እሱ ምናምን ሚዛናዊ ልንሆን ይገባና፣ እነዚህ አይነት ሐዲሶች ተፈጥሮን ነው የሚገልጹት። ያለ ነው የሌላ አይደለም። በተለይ በጸብ ጊዜ በቁጣ ጊዜ ሴቶች ዘንድ የሚገኝ ስህተት ነቢ የሚናገሩት ይሄን ለመቅረፍ ለማስተካከል ነው። አላህ ዘንድ የሚያስከትለውን ችግር ነግሮ ሴት ልጅን ሙሉ ለማድረግ ከዚህ ሐዲስ የጀሃነም እሳት ጀሀነም አሁን እንዳለች መረዳት እንችላለን። ውሪቱና እሳትን አየሁ ብሎ አነቢ ዐለይሂ ሰላቱ ወሰላም። አህለ ሱና ወልጀማዓ እምነት አንዱ ጀነትና ጀሀነም አሁን አሉ መኽሉቆች ናቸው። እስከ መጨረሻም አይጠፉም። የጀነት ሰዎች ጀነት ውስጥ ይዘወትራሉ፣ የጀሀነም ሰዎችም ጀሀነም ውስጥ ይዘወትራሉ። ወከዛሊክ በዚህ ሀዲት የባለን ውለታ የወላጅን ውለታ የወንድምን በአጠቃላይ ለእኛ መልካም ውለታ የዋሉ ሰዎችን ውለታቸውን ከመካድ መጠንቀቅ እንዳለብን እንረዳለን። በጥቅሉ በተለይ ደግሞ የባለን ውለታ ከመካድ መራቅ መጠንቀቅ እንዳለብን ሀዲቱ ያስረዳል። ሀደ ላሁ ተላ አለም የዛሬ ደርሳችን እዚህ ያበቃል። ሰላሙ አሌይኩም ረመቱላ ወበረካቱ